ተቀበል ተቀበሉ። እሺ፣ እኔ ዛር ዛር፣ የቤተሰብ ዛር፣ አይነ ጥላ፣ መተት፣ ሶስታችን ተያይዘን ተያይዘን። ዛር አይነ ጥላ፣ የቤተሰብ መተት፣ ምን አደረጋችሁት? በህይወቱ ያላደረግነው ነገር የለም። አወደም ነው፣ አከሰር ነው። ይኸው ጨርሻው ይመስላል። ተወው ምኑን ያወደማችሁበት? ገንዘቡን በሙሉ ገንዘቡን፣ አይምሮን እንዳይሰራ አድርገን አውድመን አውድመን፣ የመጨረሻ የመጨረሻ ድሃ እንዲሆን አረግ ነው አረግ ነው። በቃ ጨረስን። ለምን አወደማችሁት? በቃ ተመቀኘና መቀኛ ሆንን፣ ተመቀኘ ነው። እኛ ሀብታም እንድንሆን ብለን ሀብታም እንድንሆን ብለን አስበን ነው በቃ አለ፣ አልሆነንም። እኛም ከሰረን፣ ተራችን አውድ እኛም ወደምን፣ በጸሎቷ ከሰረን፣ እሱም ወድሞ እናንተም ወድማችሁ። እንዴት ነው ታዲያ? እኛ የምንፈልገውን ይዘናል። እሱ የሚፈልገውን ይዘዋል። በቃ ስንት አመት ነው ከገባክ? መተቱ አስር አመት ለማኝ እንዲሆን አድርግ እንደተባልነው። ለምን ምን ትጠቀማላችሁ? እሱ ለማኝ ቢሆን ስራችን ነው። ስራችን ማውደም ነው። ስራችሁ መገንባት አይደለም? ማውደም አትገነቡ። ምን ምን ማታለል እንጂ ምን በቃ ጨረስ። አትገነቡም ወይ አንገነባ። ምን ምን የምንገነባው የለም። እኛ የሚሆነን ነው የምንይዘው፣ ይዛው እንይዛለን ይዛለን፣ ማይሆነን ተንደዳለን። አለቀ። እሺ እሱ ከሰረን፣ እናንተ እንዴት ከሰራችሁ? በጸሎት አከሰረን፣ በጸሎት አነደደን፣ አነደደን፣ አከሰረን። ይጸልያል፣ ይጸልያል፣ ይለቅስ፣ ያለቅሳል፣ ይጸልያል። በቃ በቃ በቃ በቃ ከከሰረ በኋላ መጸለይ ጀመረው ሁሉ ነገር ከጠፋው በኋላ ምክንያቱም ምንድነው ብሎ ነው የሚጸልየው። ምክንያቱም ምንድነው ብሎ ነው የሚጸልየው። በቃ እኛ ጋር አይመጣም፣ ድርሻ የለውም። እኛን አይወደንም፣ እኛም አንወደውም፣ እንጠለዋለን። በጣም ነው የምንጠላው፣ አንወደውም በጭራሽ። ደግሞ እንጠጣለን ታረዳል። ደግሞ እንጠጣለን። አለቀ። ስንት ዘርኒ መጣው ስንት ትውልድ መጣ? አረ በጣም ብዙ ነን። ከጥንት ጀምሮ ነው ስናሰግዳችሁ ያለነው። ጥንት ጥንት ምን ቁጥር አለው እንዴ? እሺ፣ አንተ ምንድነህ? እኔ መጀመሪያ ሰይጣን ነኝ። ሰይጣን ሰይጣን። እሺ፣ ነው የያዝኩት ጭንቅላቱን ይዤ ሆዱን ቁርጠት አሰቃያለሁ። በሰው ዘንድም በጎ ቢሰራም በወገነቱ ይሰማው እኔ ሰይጣን ነኝ እውነተኛ ሰይጣን መተት አለ ቡዳ አለ መተት በቅርቡ ነው የመጣው መተት በቅርብ በቁም እንዴ ተደገምከው መተቱ እንዳድግና ብሰራም ከኛ ስለሚበልጥ በምግብ ነው መጠጥ ነው የተደገምከው በመጠጥ ነው የተጠጣው በመጠጥ መጠጥ ሲጠጣ እንድቀውስ እንድብድ ብሩን እንድጨርስ ከሰው እንድጣለው አሳብድኝ ተባልከው አሰብጅ ከቤተሰቡ ጋር እንድበጠበት ቤተሰብ ጋር እንዳይኖር። ቡዳውስ ምን አደረከው? ቡዳ ጓደኛ ብዬ ወሰድኩትና ከትላልቅ ሰዎች ጋር በመጠጣ ተጣው ነጭ ያጠጣሁት። ከዛ እንዳብድ፣ እንዳይሞት፣ እንድሰቃይ፣ እንዳይኖር ከኔ በላይ እንዳሁን ደሙን እጠጣለሁ። ሁሌ የሱ ደም ይጣፍጠኛል። ምን አደረጋችሁ እስከዛሬ? እስከዛሬ ገደልን፣ መስገብተናል ለጅብ ሰጥተን ነበረ። ድንግል ማርያም ግን ውሌ አትለይም፣ ውሌ ከልቦም አትለይም። እሱም ካፉ አይወርድም። እናቴ ተስፋዬ አንቺ ነሽ። ዛሬ የቤተሰብ እ ዛሬ የቤተሰብ ዛሬ አለ ዘር የለውም ዘር እሺ፣ ምንድን ነው አንተ? መተት መተት መተት በቅርብ ቀን ነው የተላኩት። ማን አገኘ ተባልከው? አገኘ ተባልኩት። ሚስት ነበረችው ቀደም ሲል እንድትወልድ መድኃኒት በሶስት ሺ ብር ተሰርቶ በራሱ ገንዘብ ምን አርግን የተባልከውን ኔታ ያልኩት ገንዘብ ተሰዎች እንዳይሰጥ በቃ ለሌላ እንዳይሰጥ ነው የተላኩት። ለሌላ እንዳይሰጥ ለሌላ እንዳልሰጥ ተሰዎች እንዳልወጣ። እሱ ግን ጸሎተኛ ነው፣ በጣም ይደግማል። መድኒቱን የተላከውን አልጠጣም አለ። እሷ አጠጣች። ተጊዜ በኋላ ግን ሁለቱንም አለያየ ናቸው። አሁን ደግሞ የባሰ በቃ የባሰ እየተቃጠለን ያለ ነው። አሁን አግብቶ ጸሎተኛ ሚስቱ እሱ ጸሎተኛ ሰኔ ጎለጎታን ይደግማል። እያቃጠለን በቃ በቤተ ክርስቲያን ይዞራል። አሁን ግን አልሆነልንም። ተይዘናል። የቤተሰብ የዛር ቤተሰብም አለ አለ አይነ ጥላለ አይነ ጥላ። ምንድን ነው የምታደርጉት? በዋናነው ሁላችሁ በቃ ማንከራተት ማንከራተት ሀያ ዓመት ሙሉ ታገሩ አሰጥተን አንከራተት ነው። የት ሀገር ሂደ እኛው ቡልጋ ነው። ተቡልጋ አይነ ጥላ ተቡልጋ ነው። የቤተሰብ ዛር ተቡልጋ ነው። ተዛ ነው። እሱ ግን ምንም ነገር አይፈልግም። ጸሎተኛ ነው። በጣም አልቻልነውም ነበር ግን ዛሬ ተይዘናል። ምን አለው በህይወቱ እሱ አከሰርኩ አከሰርኩ። ምንም የለው፣ ምንም ነገር ምንም። እሺ ምን አለው እሱ? እኔ ከቤተሰብ ጋር ተበጥብጦ እንድለያይ ቤተሰብ ጋር ተስማምቶ እንዳይኖር ነው። እና ሰይጣን ስራችን ማዋከብ። ምን አለው እሱ በህይወቱ? በህይወቱ ምንም የለው። እንዲህ ነው እንግዲህ። መተትም ሲላክ ዛሩም ሲኖር በህይወታችን ምንም እንዳይኖር ነው የሚያደቀ፣ ባዶ እንድንሆን ችግሩ ካደቀቀን በኋላ ነው የምንነቃው። ምንጸሌው ካደቀቀን በኋላ ከጨረሰን በኋላ ነው ነቅተን ለመዋጋት የምንጀምረው ለመጸል የምንጀምረው። ሳያደቀን ገና በልጅነታችን ገና በማለዳ ነቅተን እሱ መዋጋት እየቻልን ነገር ግን እኔ ጋር ሰይጣን አይደርስም እኔ ጋር አጋንንት ምን ይሰራል እኔ ቤተክርስቲያን ሳሚ እኔ አስቀዳሽ እያልን እንዲሁ የፎከርን ኖርን ኖርና ካደቀቀን በኋላ ከጨረሰን በኋላ መጨረሻ በማታ በምሽት በጨለማ ጊዜው እንነቃለን። ከዛ በኋላ መቀጥቀጥ ምንጀምሩ ውጣ ትውጣ ምንታገለው የዛን ጊዜ ነው ነገሮችን ከጨረሰባል በምሽታ ካደቀቀን በኋላ ካወደመን በኋላ ነው ብዙዎቻችን ከወደመን በኋላ ነው የነቃ ነው። ሰይጣን ካወደመን በኋላ ነው የነቃን። ጉዞቻችን መተቱ ካደቀቀን በኋላ ዛሩ ካጠፋን በኋላ አይነ ጥላው ቡዳው ካወደሙን በኋላ ነው የነቃን። ጉዞቻችን ከወደመ በኋላ ብንነቃ፣ እሱ አውድሟል አውድሞ ጨርሶ እኛ ብንነቃ ምን ትርጉም አለ? ስለዚህ ዛሬ ነው ሳንወድም እየወደምንም ከሆነ ከወደምንም ደግሞ የእግዚአብሔርን ምሕረትና ቸርነት እያሰብን በመጸለይና ያወደመንን ሰይጣን አጋንንት በመቁጠራ እኛ በተራችን እያደቀቅ ነውና እያወደምነው ማሸነፍ ይገባናል። ስለዚህ ወገኖቼ ነገር የባንሰ ጥፋት መንፈሱ እንዳያጠፋ ዛሬ እንተጋ ልንበረታ ይገባል። በመንፈሳዊ ወት በጠላት ላይ ልንነቃ ይገባል። ክርስቲያኖች ልንሆን ይገባል። ልንጸል ይገባል። እግዚአብሔር ልንመስል ይገባል። ከክፉ መንፈስ ነፃ የምንወጣው ክፉ መንፈስ ስንቃወመው ነው። እዚህ ሳይጨልም ሳይመሽ፣ በጊዜና በማለዳ በጠዋት በለጋ ጊዜ መንፈሱ በጣም ሳይንሰራፋ ሳይሰራጭ መቀጥቀጥ ይገባናል። እንዲህ ካደረግን ከመድቀቅ ከመውደር እንድናለን፣ በሰላም መኖር እንችላለን። ስለዚህ መንቃት ዛሬ ነው። ነቅተን ጠላታችንን በጸሎት፣ በስደት፣ በቅጥቀጣ፣ በጾም፣ በጉርባን እንቀጥቅጠው፣ እናሸንፈው። ሸንፈው ከእግዚአብሔር ጋር እንሆናለን። እሱ ስንዋጋ እግዚአብሔር እንይዛለን። ወደ እግዚአብሔር እንጠጋለን። ጥሩ ነገር ሰይጣን አለ መከራ አለ ብለን ስንተጋ ሳናውቀው የእግዚአብሔርን በረከት እናገኛለን። ከእግዚአብሔር ጋር እንሆናለን። ምንም በሕይወታችን እኮ ባይኖር አንጸልይም። ምንም በሕይወታችን ባይኖር አንሰግድም። አሁን ችግር ስላለ እኮ ነው። ምን ጸልየው የመጣኖች ስረተቸገር ነው። ባንቸገር ድራሻችን ነው በሚጠፋው አይደለም። እንኳን እንመጣ ሲሞላልን እግዚአብሔርን አናስበው። በሰግ ጊዜ አናስበው፣ በለቅሶ ጊዜ እናስቧል። ስናገባ ኃይሎ ጋር እያለን እናገባና እግዚአብሔርን ረስተን በጭፈራ ገብተን እግዚአብሔርን ትተን ከዛ በኋላ ስንፈታ ስንፋታ ለምን እግዚአብሔር እንዲህ አይነት እንድፋታ አደረገከኝ እንላለን። በደስታው ጊዜ ረስተነው፣ በሀዘን በለቅሶ ጊዜ ቀብር ስንመጣ ውይ እግዚአብሔር አረ፣ እባክህ እባክህ፣ እንዶ ማርያም እኔንም ከእንዲህ አይነት ነገር ጠብቀኝ፣ ንጋገን ሞት ሞት ለማንም አይቀርም፣ ግን ጠብቀኝ እንላለን። በሰላሙ ጊዜ እኮ እናስቡ እግዚአብሔርን በመልካሙ ጊዜ አነሰው፣ በሞላልን ጊዜ አራሰም ነው እግዚአብሔር በጎዶሎ ቀን እናስባለን። ሞልቶልን ገንዘብ እጃችን ኖሩን አስራታ ሳናስገባ ለእግዚአብሔር ገንዘቡ ሲጠፋ ምን ነው ተቸገርኩ፣ አንተ የለህም እንዴ እንላለን። መበሳጨት እንጀ ማማረር እንጀምራለን። በደናው ጊዜ ያሰጠነው ለእግዚአብሔር ጊዜያችንን ነገራችንን ሳንሰጠው ለምን ተውከኝ እንለዋለን የሆነ ነገር ስናጣ ስለዚህ ከዚህ ሁሉ እግዚአብሔርን በዘመናችን ሁሉ እናመስግነው። ከልጅነታችን እስከ ከሽምግልናችን አምላካችንና ፈጣሪያችንን እናስበው። ወገኖቼ፣ የምናስብ ከሆነ የምንበረታ ከሆነ ሁልጊዜ በአሸናፊነት እንኖራለን። ክርስቲያን አሸናፊ ነው እንጂ ተሸናፊ አይደለም። አሁን ተሸነፍን፣ ማንም የሚገዛ ስለተሸነፍን ነው። የወደቅነው ስለተሸነፍን ነው። የተሸነፍነው ደግሞ ከእግዚአብሔር መንግሥት ስለተለየን ነው ከጸሎት ስለተለየን ከስግደት ስለተለየን። ተንበርክከን አንወጣ። አንድ እንኳን ተንበርክከን ጸልየን ሰግደን እግዚአብሔር ቀኔን ባርክልኝ፣ ሕይወቴን አቅዳልኝ፣ መንገዴን የሰላም አደርግልኝ፣ ስሬን ባርክልኝ ብለን ብንወጣ እግዚአብሔር አምላክ ተንበርክከን ቀናችን የጀመርንለት ፈጣሪ እግዚአብሔር ነገራችንም ሊያስተካክልልናል፣ ነገራችንን ያሳምርናል፣ ስራችንን ይባርክልናል። ማታም ደግሞ እንዲሁ ስንገባ ሰላም ያዋልከኝ እግዚአብሔር ሆይ አመሰግናለሁ፣ አመልካለሁ። ሌሊቱን ደግሞ በሰላም ጠብቀኝ፣ በሰላም አሳድገኝ፣ ጥላቴን ደምስስልኝ። ስነ ሌሊቷችንም እንቅልፋችንም የሰላም ይሆናል፣ ቅዠትም አያስቸግረን፣ ክፉ መንፈስም በህልም አይጣሉንም። ስለዚህ በመንበርከክ ቀናችንን በመንበርከክ ቀናችንን ጀምረን በመንበርከክ ቀናችንን ጨርስ፣ የዚህን ጊዜ ነው በሰላም የምንኖረው። ጠላታችንን የሚወድቁ በፉካር አያወድቅም፣ በሽለላ አያወድቅም ይህ የአድዋ ጦርነት አደገም በፉከራ በሽለላ አይወድቅም። ሰይጣን ሴጣን የሚወጣው የሚወድቀው በትህትና በፍቅር፣ በፀውን በጸሎት በስግደት በንጹህ ልብ በመዋጋር ነው እንጂ አገልገኒ እንትነኝ እያለን አንፎክር፣ እንጂ ፉከራ የለም። መንፈሳዊ ነገር ላይ ፉከራ የለም። መንፈሳዊ ነገር ላይ ያለው በተግባር መኖር ብቻ። እግዚአብሔር ከሁላችን ጋር ይሆን በች። ተዘጋጁ ተዘጋጁ። አፍልጡ አፍልጡ። ምንድን ነው ደግሞ ያደረገው? ቲሸርት ይሁን የምንድን ነው? ይሄ አሁን እንግዲህ የምን ምልክ ነው? የጸፋሪስ ነው አደ የጸፋሪስ ምልክ ነው። አሁን እንግዲህ ምንገዛውን ግብስ ራሱ አይተን ምልክቱን መግዛት አለብን። የሰይጣን ምልክት ለብሰን ይዘን አድርገን ሴጣን ይልቀቀኝ ባንልቀው ነው ራሳችን አንሸውድ፣ ራሳችን አናታለን ማለት ባለማወቅ እንኳ ብናደርግ፣ እስኪ ምንድን ነው የምለብሰው ብለን ልብሳችንን የምንገብሰው ምንጫማውን ጫማ ማየት አለ። ብዙዎቻችን አጽም አድርጎ ይሄዳል። አጽም ለብሶ ከኋላ አጽሙ ልብሱ ላይ ታትሞ እሱን አድርጎ ይሄዳል። የአጽም መንፈስ ከልክል ሲገባና ያው ህይወትን አጽም ያደርጋል

ቶሎ በፍጥነት እጁ ግ እጁ በቅድስ ሥላሴ ስም ብሎ ቃል እንገባለን። ከዛሬ ጀምሮ ሕይወታቸውን ነቀን ወደ ሲኦል እንገባለን። ሁላችንም የዛር መንፈስ፣ የአይነጥላ ጥላ መንፈስ፣ የቡዳ መንፈስ፣ የመተት መንፈስ፣ የልክፍት መንፈስ በጌታችን በኢየሱስ ክርስቶስ ስም ወደ ሲኦል እንገባለን። በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ አርሴማ ስም አንደርስባቸው ሲውል ገብተን ታስረናል። ህይወታቸውን ነቀናል። እድላቸውን ነቀናል። ዘመናቸውን ነቀናል። ሶስት ጊዜ ጭኑጡ በአምቦል ለመንፈስ ቅዱስ እንዳደርሱባቸው ውጡ። ሎሮን እኔ በጣም ማመሰግናት ነገር ቢኖር በቃ የዛሬ ስድስት ወር አንድ ልጅ አባታ ገናኝተውኝ በስጋ በስጋው ደሙ እንድንጋባ ነበር። እኔም መጽሐፍ ቅዱስ በጣም አነባለሁ። ይዛኝ አባኪሮስ ሄደች። አባኪሮስ ሚስጥሩን ሚስጥሩ አውጣ ጮህ። ለዛሬ ደግሞ ሰው ጠይቃ እዚህ ይዛ መጣች። እግዚአብሔር የተመሰገነ ይሁን። ሆነ ጠልል ብላቸው አመስግኑልኝ እልል ላቸው አመስግኑልኝ። እሷ ናት የደረሰችልኝ። ዛሬ ተንከራተቻለሁ ብቻዬን ብዙ ነገር ተንከራተቻለሁ። እግዚአብሔር እግዚአብሔር ይጠብቅሽ፣ ቤተሰቦችሽም ይባርክልኝ። ውዷ ባለቤት ወድሻለሁ አለው። አሁን በስጋው ደግሞ ቃል አንተ እስክትወድም እስኪያወድ ምድረስ ምን ትጠብቃል? አትነቃም እንዴ? አነቃበትም እስከ ዛሬ ያው በቃ እጠራጠር ነበረ። ስራይ ሲበላሽ ጊዜ ምንድነው ችግሩ ያለው? ወይ ነገር ወይ መተት መሆኑ አላወቅም። በቃ ዝም ብዬ ፀሎት ነበር። አሁን የጀመርከው አይ ሦስት አመት አካባቢ ይሆናል ከተጀመረ፣ ሦስት አመት ነገር ይሆናል። ብቻ ግን እግዚአብሔር ይተካል። እንዲው አያችሁ፣ ሌሎች ሰዎችን ስታመጡ እንዲሁ ያመጣችኋቸው ሰዎች ሲድኑ፣ ሲባረኩ እናንተን ያመሰግናሉ። ስለዚህ አምጡ፣ ሰዎችን ጋብዙ፣ ወዳጆቻችሁን ጋብዙ፣ የተጨነቀውን፣ የታመመውን ጋብዙ። ሌሎች መዳም ምክንያት መሆን ትልቅ ነገር ነው።